ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ ያል። አርእስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። የሐራ መሬት ታጣቂዎች ዋና አዛዥ ወደ አንጥሩ ሰሞኑን በትግራይ ክልልና በአፋር ክልል መካከል ስለተፈጠረው ግጭት እየተናገሩት ነገር አለ ምናሉ? ዝርዝር አለ! በቅርቡ ይፋ የሆነ አንድ የድህረ ጦርነት አካባቢ ጥናት በትግራይ ክልል የአፈርና የውሃ ስርዓቶች ላይ ሰፊ ሆን ተብሎ የተፈጸመና አስከፊ ውድመት መድረሱን አስታውቋል። የምናሰማችሁ ይሆና ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዝርዝር አለ። የኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተኩሷል የተባሉ የከባድ መሳሪያ ጥይቶችን እየመረመረ መሆኑን አስታውቋል። እናሰማችኋለን። የሱዳን ፈጥኖ ደራሽ ልዩ ኃይል በግብፅ የአየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ ኤምሬቶች ሞታ ማሰማቷ ተገልጿል። ዝርዝር አለ። የሳውዲ የደህንነት ባለስልጣናት በአንድ ሳምንት ውስጥ በአጠቃላይ 21647 ሕገወጥ ነዋሪዎችን በቁጥጥር ስር መዋላቸው ተገልጿል። በዝርዝሩ የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ በሀገሪቱ በንዑሳን ባንክ መልክ ለመስራት የሚፈልጉ የውጭ ባንኮች ቢያንስ ቢቢቢ ወይም ተመጣጣኝ የሆነ የኢንቨስትመንት ደረጃ የብድር ደረጃ እንዲኖራቸው የሚያስገድድ አዲስ መመሪያ እያዘጋጀ መሆኑ ተገልጿል። አብራችሁን ስትቆዩ የምናደርሳችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስ ጧፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ሕንፃ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተ ኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። አራት ሺህ ካሬ ላይ በተንጣለለው ህንፃ ባለ አንድ መኝታ ከ49 ካሬ ጀምሮ ባለ ሁለት መኝታ 95 ካሬ እንዲሁም ባለ ሶስት መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ9 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ አንድ መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 7 በመቶ ክፍያ የሚፈጽሙ ደንበኞች የ30 በመቶ አስደሳች ቅናሽ አድርገናል። ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የኢትዮጵያ መንግስት በቅርቡ ከትግራይ ክልል ወደ አፋር ክልል ተተኩሷል የተባለው ከባድ መሳሪያዎች እየመረመረ መሆኑ ተሰማ። ይህ ክስተት ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት ያስቆመ የ2022 የፕሪቶሪያ የሰላም ስምምነት እየተሸረሸረ ነው የሚል ስጋት አጠናክሮታ የመከላከያ ምንጮች ዘሐበሻ ገልጸውልኛል እንዳለው መንግስት የተገኙትን ጥይቶች በመሰብሰብ ምርመራ እያካሄደ ነው። የምርመራው ዓላማም ህወሃት ከዚህ ቀደም ሲጠቀምባቸው ከነበሩ የተለያዩ አዳደስ መሳ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 ባለስልጣናት ሙሉ በሙሉ ትጥቅ አልፈቱም፣ እንዲሁም በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ይተባበራል ሲል ይከሳ የትግራይ ክልል አመራሮች በበኩላቸው የፌዴራል መንግስት አስፈላጊ አገልግሎቶችን፣ አስተዳደራዊ ገደቦችን ማንሳትና ፖለቲካዊ ራስን በራሴ ማስተዳደር መብት በማረጋገጥ በኩል እግሩን እየጎተተ ነው ሲል ይከሳ በተለይም በሁለቱ ክልሎች አወዛጋቢ በሆኑ የትግራይ አፋር ድንበር ላይ እንደ አዲስ ያገረሻው ግጭት የቆዩ ቁርሾዎችን በመቀስቀስ ለሰላሙ ስምምነት

የኢትዮጵያ ብሔራዊ ባንክ በሀገሪቱ በንዑስ ባንክ መልክ ለመስራት የሚፈልጉ የውጭ ባንኮች ቢያንስ ቢቢቢ ወይም ተመጣጣኝ የሆነ የኢንቨስትመንት ደረጃ የብድር ደረጃ እንዲኖራቸው የሚያስገድድ አዲስ መመሪያ እያዘጋጀ መሆኑ ተገለጸ። ይህ መስፈርት የኢትዮጵያ የውጭ ባንኮች ወደ ገበያ እንዲገቡ ለመጀመሪያ ጊዜ ያስቀመጠችው የውጭ የብድር ደረጃ መግቢያ መለኪያ መሆኑ ተጠቁሟል። በብሔራዊ ባንክ በኩል እየተዘጋጀ ባለው የባንክ ስራ ፈቃድ አሰጣጥና እድስ ዛት መመሪያ ረቂቅ መሰረት ማንኛውም የውጭ ባንክ በኢትዮጵያ ለመስራት ሲያመለክት ከሀገሩ ተቆጣጣሪ ባለስልጣናት የተቃውሞ ደብዳቤ የሌለበት ማቅረብ ይኖርበታል። ይህ ደብዳቤ አመልካቹ ባንክ ጥሩ የፋይናንስ አቋም ያለው ዓለም አቀፍ የባዝል መስፈርቶችን የሚያከብርና እንደ ኤስቢ ባሉ ተቋማት ቢቢቢ ደረጃ እንደተሰጠው ማረጋገጥ ይኖርበታል። ከብድር ደረጃዎች በተጨማሪ ረቂቅ መመሪያዎች የውጭ ባንክ ንዑሳን ቢያንስ አምስት ቢሊዮን ብር የተከፈለ ካፒታል ሙሉ በሙሉ ተቀባይነት ባለው የውጭ ምንዛሬ ማስመዝገብ እንዳለባቸው ያስረዳ። ሌሎች ቁልፍ መስፈርቶችም ተካተዋል። ከነዚህም መካከል በውጭ ባንክ ንዑስ ድርጅቶች ውስጥ ካሉ የቦርድ አባላት ቢያንስ አንድ ሶስተኛው ያህሉ ኢትዮጵያ መሆን አለባቸው። ማንኛውም የውጭ ባንክ አመልካች ከዚህ ቀደም በሌላ ሀገር የባንክ ስራ ለመስራት ያቀረበው ማመልከቻ ውድቅ ተደርጎ ከነበረ ይህንን መግለጽ ይኖርበታል። የብሔራዊ ባንክ ተቆጣጣሪዎች ይህ መመሪያ ጠንካራና አዋጭ የባንክ ዘርፍ ለማስተዋወ ማወቅና የባንክ ስርዓቱን ደህንነትና ጤናማነት ለማረጋገጥ ያለ መሆኑን ገልጸዋል። የሳውዲ የደህንነት ባለስልጣናት በአንድ ሳምንት ውስጥ በአጠቃላይ 21647 ህገ ወጥ ነዋሪዎችን በቁጥጥር ስር አውለዋል። እነዚህም ሰዎች የተያዙት ከጥቅምት 30 ቀን 2025 ዓ.ም እስከ ህዳር 5 2025 ባለው ጊዜ ውስጥ በጸጥታ ኃይሎችና ና ከሚመለከታቸው የመንግስት ኤጀንሲዎች ጋር በመተባበር ባደረጉት የጋራ ፍተሻ ነው። የተያዙት 12838 የነዋሪነት ህግን የጣሱ 4564 የድንበር ደህንነት ህግን የጣሱ እና አራት 2245 የሰራተኛ ህግን የጣሱ ናቸው። በአጠቃላይ 12098 ህገወጥ ነዋሪዎች ከሀገር ተባረዋል። 21800 የጣሱ ወንጀለኞች የጉዞ ሰነዶችን እንዲያሟሉ ወደ ዲፕሎማሲያቸው ተልኮላቸው ተልከዋል። 6012 የጣሱ ወንጀለኞች የጉዞ ሂደታቸውን ለማጠናቀቅ ተልከዋል። ወደ ሳውዲ ድንበር በሕገወጥ መንገድ ለመሻገር ሲሞክሩ የተያዙ ሰዎች ቁጥር 1943 ሲሆን ከነዚህም ውስጥ 45 በመቶ የየመን ዜጎች 54 በመቶ የኢትዮጵያ ዜጎች እና አንድ በመቶ ደግሞ የሌሎች ብሔረሰቦች አባላት ናቸው። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የህወሀት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋር ሰፋ ያለ ቃለምልልስ አድርገዋል። በቃለምልልሳቸውም የፕሪቶሪያን ስምምነት ፈራሚ የሆነውን ህወሀትን አላውቅም ማለት የፕሪቶሪያ ስምምነትን በግልጽ መጣስ ነው ያሉ ሲሆን የፕሪቶሪያ ስምምነት ከጦርነት ወደ ሰላም ያሸጋገረ፣ ጊዜያዊ አስተዳደርን አቋቁሞ የሕዝብ አገልግሎቶችን መልሰው እንዲጀምሩ ያደረገ መሆኑ መሆኑን ጠቅሰዋል። ጨምረውም ይሁን እንጂ ወራሪ ኃይሎች ትግራይ ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መለስ አልተቻለም ብለዋል። የትግራይ ህዝብ ከወራሪዎቹ ራሱን ነፃ ማውጣትም አልቻለም በማለት የፕሪቶሪያ ስምምነት የተፈጠረውን አሉታዊ ያሉትን ገጽታ አስረድተዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩና በጦርነት ጉዳት ለደረሰባቸው ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑንም አስረድተዋል። ዶክተር ደብረጽዮን ይህ እንዳለ ሆኖ በሌላ በኩል ፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለው እርምጃ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀትና በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያ ስምምነትን በመጣስ ላይ ነው በማለት ገልጸዋል። አስታራቂዎች ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑን አስታውቀዋል። ከአስታራቂዎቹ አንዱ የ የአፍሪካ ህብረት የራሱ የሆነ የአቅም ውስንነት እንዳለውም ገልጸዋ። ዶክተር ደብረጽዮን የቀድሞ የትግል አጋራቸውን አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም ስለተፈናቀሉ ሰዎችና ስለ ትግራይ ሉዓላዊ ወሰንም ምንም ግድ የሌለው ነው ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለት ተችተዋ። በሌላ በኩል የፌዴራል መንግስቱ ህወሀት ከኤርትራ መንግስት ጋር ጥምረት እንደፈጠር አድርጎ የሚያስወራው ሀሰት ነው ሲሉ ዶክተር ደብረጽዮን ገልጸዋ። የሱዳን ፈጥኖ ድራሽ ልዩ ኃይል በግብጽ አየር ማረፊያዎች እና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብጽ ለተባበሩት አረብ ኤምሬቶች ስሞታ ማሰማቷ ተነገረ። የፈጥኖ ድራሽ ኃይሉ አዛዥ ሙሐመድ ሐምዳን ዳጋሎ በቅርብ ሳምንታት ወዲህ በግብጽ አየር ማረፊያዎች እና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝረው ዛቻ እየጨመረ መምጣቱ ግብጽን አስደንግጧታል። ግብጽና ዩናይትድ አረብ ኤምሬት በሱዳን እርስ በርስ ጦርነት ሐምዳን ዳገሎንና ጀነራል አርቡርሃን ደግፈው በተለያየ ጎን የተሰለፉ አገራት ቢሆኑም የኤምሬቶች እንደጅ መጠናቷ ተመላክቷል። በቅርቡ የአየር መከላከያ ሥርዓቶችና እና ከፍተኛ የቴክኖሎጂ ድሮኖች ከዩኤኤ የቀረበለት ፈጥኖ ደራሽ ኃይሉ የሀገሪቱን ጦር ከወሳኝ ይዞታው ማስለቀቅ መቻሉ በግብፅ ወገን ስጋት ፈጥሯል። የሱዳን ጦር በበኩሉ ከአጋራቸው ግብፅ የቅድመ ማስጠንቀቂያ ራዳር ሥርዓትና በግብፅ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበችውን ጥያቄ ካይሮ ግጭቱ ውስጥ ዘቃላ ለመግባት እምቢቷን መግለጿን የዘገበው ምንጩ ጨምሮ አስነብቧል። በቅርቡ ይፋ የሆነ አንድ ድህረ ጦርነት አካዳሚ ጥናት በትግራይ ክልል የአፈርና የውሃ ሥርዓቶች ላይ ሰፊ ሆን ተብሎ የተፈጸመና አስከፊ ውድመት መድረሱን አስታወቀ። የትግራይ የዘር ማጥፋት ወንጀል አጣሪ ኮሚሽን CITG ያወጣውና በሪፖርተር እንግሊዝኛ ጋዜጣ ላይ የወጣው ሪፖርት ከ2020 ጦርነትና ተከትሎት ከመጣው ከበባ ኋላ የክልሉ የአፈርና የውሃ ሥርዓቶች ሊመለስ የማይችሉ ውድመት እንደገጠማቸው ገልጿል። ሪፖርቱ እንደ ከተው በጦርነት ከተጎዱ አካባቢዎች ከተወሰዱ የአፈር ናሙናዎች ውስጥ 89 በመቶ የሚሆኑት ወታደራዊ ጥይቶችና ውስጥ በሚገኘው ሞሊቢዲየም በተባለ ከባድ ብረት በአደገኛ ደረጃ መበከላቸው በላብራቶሪ ተረጋግጧል። ከአፈር መበከል ጎን ለጎን የውሃ ስርዓቶችም ከፍተኛ መስተጓጎላቸውን ሪፖርቱ ጠቅሷል። ጥናቱ በበርካታ ምንጮችና ወንዞች ላይ ሆን ተብሎ ኬሚካሎችን መጨመርና ቆሻሻ መጣል መፈጸሙን እንዲሁም የውሃ ፓምፖ ሰልፎች በስርዓት መዘረፋቸውን እና መውደማቸውን ዘግቧል ሪፖርቱ። ትግራይ በአፈርና ውሃ ጥበቃ ያደረገችው የበርካታ የአስርተ ዓመታት እድገት በጦርነቱ ወራት ውስጥ ተቀልብሷል ብሏል። በጥበቃ ስራዎቹ ላይ ለደረሰው ውድመት በርካታ ምላሽ ሰጪዎች የኤርትራ መከላከያ ሰራዊት ኢዲኤፍ፣ እና የኢትዮጵያ ብሔራዊ መከላከያ ሰራዊት ኤንዲኤፍ ተጠያቂ ማድረጋቸውን ሪፖርቱ አመላክቷል። ኮሚሽኑ ባወጣው ግምት ጦርነቱና አካባቢው በትግራይ በተፈጥሮ ሀብትና ስነ ምህር ዳር ላይ በድምሩ ከ46.6 ቢሊዮን ዶላር በላይ ውድመት ማድረሱን አስታውቋል። የአራ መሬት ታጣቂዎች ዋና አዛዥ ወደ አንጥሩ ስለ ጉዳዩ ተናገሩ። አራ መሬት በሌላ ስሙ የትግራይ የሰላም ኃይል ወይም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚህ ታጣቂ ጋር በተያያዘ ከፍተኛ ውዝግብ መፈጠሩ ይታወሳል። የህወሃት ታጣቂዎች ማለትም የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መግባታቸው በስፋት ሲገለጽ ነበር። በዚህ ጉዳይ ላይ የአፋር ክልል መንግስት፣ የትግራይ ጊዜያዊ አስተዳደር ህዋት ያወጧቸው መግለጫዎች በተ በተለያዩ ዜናዎቻችን ላይ መዘገባችን ይታወሳል። የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጀኔራል ገብረ እግዚአብሔር በየነ ወይም ወደ አንጥሩ እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር የለም። በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለኝም ብለዋል። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ ቁት ወዳንጥሩ ሲመልሱ እነሱ የቲዲኤፍ ታጣቂዎች ወደ አፋር ክልል ሲገቡ እኛ ወደ ትግራይ ውስጥ ዘልቀናል። ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም በማለት አስረድተዋል። ትግራይ ክልሉ ዘልቃችሁ የገባችሁት የት ነው? የተጠየቁት ወደ አንጥሩ እሱ ወታደራዊ ምስጢር ነው የሚል መልስ ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸው አስታውቀዋል። ሲናገሩም ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበረ አውቃለሁ በወቅቱ የኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበረ ያሉት ወዲ አንጥሩ፣ ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎችን ተኩስ እንዲያቆሙ ትእዛዝ መስጠታቸውን አስረድተዋል። ወዲ አንጥሩ መግለጫቸውን በመቀጠል የቲዲኤፍ አርሚ 33 አዛዥ የሆኑት ጄኔራል ወልደ ጊዮርጊስ ተክለይ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነ አስረድተዋል። ሰሞኑን በተደረገው ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑን ገልጸውም ይህንን የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ ደግሞ እኛ ከጅምሩ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለት መናገራቸው ተመላክቷል። ዘገባው የዝሀበሻ ነው።